የፕሪሶሪያው የሰላም ስምምነት ተደርጎ በትግራይ የጊዜያዊ አስተዳደር ከተቋቋመ በኋላ በስምምነቱ መሰረት ታጣቂዎችን ትጥቅ ማስፈታትና መልሶ የማቋቋም ስራዎች ተጀምረዋል። በዚህም ከነበሩት 270 ሺህ ታጣቂዎች ውስጥ 60 ሺህ የሚሆኑትን የተወሰነ ማቋቋሚያ በመስጠት መሸኘት ተችሏል። አክቲቭ ሆኖ የቀጠለው ሁሉም አይደለም። በሂደት የዲዲአር ሂደቱም ረዥም ጊዜ ወስዷልኩ የዲዲአር ሂደቱ ለምሳሌ ከሶስት ወር በኋላ ከፌዴራል መንግስት ጋር ተስማምተን ሪሶርስ እናገኛለን ብለን ባሰብነው በሰዓት ከስልሳ ሺህ በላይ ታጣቂዎች ወደ ትንሽ የሶስት ወር ቀለብ የሚመስል ነገር ሰጥተን የሸኘናቸው ነበሩ። ሶ ዲዲ አራው አካል መሆናቸው አይቀርም። እነሱ ስልሳ ሺህ ልከህ ሁለት መቶ አስር ሺህ አለን ነው ነው የቀድሞ ታጣቂዎችን መልሶ የማቋቋም ስራው በሀብት የማሰባሰብ ሂደት መዘግየት ምክንያት በተያዘለት ጊዜ ባለመካሄዱ በሺዎች የሚቆጠሩ የቀድሞ ታጣቂዎች በተለያየ ምክንያት መበተናቸው ቢታወቅም አሁንም ድረስ ግን በስማቸው በጀት በማስመደብ ገንዘቡን ለግል ጥቅም እንዲውል እየተደረገ መሆኑም ተነስቷል። የ210 ሺ ሰው ስንቅ ነው መከፍለው። እንደ መንግስት መሪ የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ የምናየው መከራቃ ነው። መምህራንና ሐኪሞች ብከፍል ይሻለኛል የሌለ ቁጥር ከምከፍል ምክንያቱም በየቤቱ የገባ አለ። በየቤቱ የገባው መቋቋም መቻል አለበት፣ ዲዲላ ፕሮሰሱን ማካተት መቻል አለበት። ቁጥሩ አይቀየርም ብዬ አምናለሁ፣ ውጭ የወጣ ሰው ከሌለ በስተቀር ይሄ ሰራዊት ቁጥር አለኝ የሚባለው ግን ትግራይ ወደ ደቡብ ሱዳንነት ልትቀየሩ አልቀራትም። በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀው። በድጋፍ ሂደቱ ለታጣቂዎቹ ስንቅ ለማቅረብ በሚደረገው አሰራርም በጥቅም የተሳሰረ አካሄድ እንዳለና የጦር መኮንኑና ታጣቂው በተገቢው መንገድ ድጋፉ እንደማይደርሰውም ነው የተናገሩት። የሰራዊት ስንቅ ለማቅረብ ማንም ጨረታ ላይ ይሳተፋል። ዝርዝር ብትሰማ ያው በዛ መልኩ ነው ይቀሩ አለ። ይሄ የዘረፋ ባህል ሴሪየስ። ተራው ተራው ተዋጊ ምንም ነገር የሚያገኘው ነገር የለውም። ብዙዎቹ የጦር መኮንኖችም ምንም የሚያገኙት ነገር የላቸው። በመሆኑም ለጊዜያዊ አስተዳደሩ ከሚበጀተው በጀት ከፍተኛውን መጠን ለዚህ በማዋል በክልሉ ምንም አይነት የልማት ስራ መስራት እንዳልተቻለ የሚያነሱ ሲሆን ታጣቂዎቹን ለክልሉ በሚጠቅሙ መልኩ አደራጅቶ ወደ ስራ እንኳን እንዲገቡ ማድረግ አልመቻሉን ተናግረዋል። እኛ ምንድን ነው እንል የነበረው ለትግራይ የጸጥታ ዓላማ ብቃት ያለው ኃይል ይዘን እንቆይ፣ ምንላቸው ነገሮች ፈጸሙ። ፖሊስ ምን በለው ወዘተ ምን ይዘን እንቆይ። ሌላው ወደ ዲዲአር ፕሮሰስ ገባ፣ ጠቃሚ ነው፣ ለትግራይ ነው የሚጠቅመው፣ ወደ ልማት ስራ ነው የሚገባው። በትክክል ለታጣቂዎቹ የሚበጀተው በጀት ወዴት እየሄደ እንደሆነ በመጣራት ላይ ያለ ጉዳይ በመሆኑም፣ በጉዳዩ ላይ እነማን ተሳትፎ እንዳላቸውም መለየት የሚቻል ነው ብለዋል። የሰራዊት ወጪ ያው ተረተረት ነው፣ ሚስጥር መሆን ስላለበት በሚል በብሎክ ነው የምሰጣቸው፣ እንዳለ ገንዘቡ ነው የሚሰጣቸው። ኋላ ማጣራት ስንጀምር በጣም የሚያስገርም ነው። የመስተንግዶ የሚባለው ወጪ ከብዙ ቢሮዎች ወጪ በላይ ነው። መስተንግዶ ነው ሰው በተግባር ያው መጣራት የጀመረ ነገር ስለሆነ ይጣራል። ማን እዛው እጁ አለበት የሚለው መታየት ይችላል።